እግር ባይኖር መሄጃ ወዳሻ ቦታ መንጎጃ፣ እንደ ልብ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁላ? ሰላም ናችሁ ወይ? ከኔ ጋ ሁሉም ሰላም ናው፣ አልሐምዱሊላ። እንሻላ ዛሬ ደግሞ ቤት ለመስራት ያሰባችሁ እህቶች እንዲሁም ወንድሞች ለ85 ቅጠል ቆርቆሮ ስንት እንጨት ብንገዛ ስንት ብርስ ይፈጅብናል የሚለው ነው ላችሁ የመጣሁት። ከዛ በማስቀደም ሁላችሁም ውድ እህቶች መጥፎ ነገር እስካለቀኩበት ድረስ እናንተን የሚያስከፋ ነገር እስካለቀኩ ድረስ ቪዲዮውን በምታው ሰዓት ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ያላደረጋችሁ ደግሞ ላይክ አድርጉልኝ ማለት ነው ቪዲዮውን። ምክንያቱም እናንተን ላይክ ስታደርጉልኝ ዩቲዩብ ሪኮመንድ ያደርግልኛል ማለት ነው። እንሻላ በቅንነት ቅንነት ለራስ ነው ምንም የሚጎዳው ነገር ስለሌለ ማለት ነው። እንሻላ አሁን ደግሞ ወደ የመጣሁበት ስገባ፣ ያው እንግዲህ ሰማንያ አምስት ቅጠል ቆርቆሮ ለመስራት ያሰባችሁ እህቶቼ እንዲሁም ወንድሞቼ ብዙ ጊዜ ዋጋውን ብሩን ማወቅ እንፈልጋለን አቅማችንን ለማወቅ እንዲሁም ደግሞ እየሰራን ቀስ እያላለን እንሰራለን የሚሉ እህቶች ስላሉ ይሄ ቪዲዮ ለእናንተ የሆናችኋል፣ ይጠቅማችኋል ብዬ ስላሰብኩኝ ነው ቪዲዮ የሰራሁላችሁ ማለት ነው። እንሻላ ቤዝኒላ በመጀመሪያ የማቀርብላችሁ የእንጨቱን ነው። ከዛ በኋላ እንሻላ የቆርቆሮና የቢስማር ማለት ነው። እንዲሁም ደግሞ ቆርቆሮና ቢስማሩን ከለቀኩላችሁ በኋላ የቡለኬት ቡለኬቱንና እንጨቱን አነጻጽራችሁ በምትፈልጉት መልኩ መስራት የምትፈልጉ ልጆች ካላችሁ ይጠቅማችኋል ብዬ ስላሰብኩኝ ነው። አሁን የእንጨቱን እነግራችኋለሁ ማለት ነው እንሻላ ሰማንያ አምስት ቅጠል ቆርቆሮ ለመስራት የሚያስፈልገን ጠርብ፣ ክር መሪ ወይም ደግሞ አውራጅ ማገር ነው የሚያስፈልገን ማለት ነው። እንግዲህ ይሄ የሚፈጀው ጠርቡ፣ አንድ ጠርብ የሚሸጠው ዘጠና ብር ነው። ስለዚህ አራት መቶ ጠርብ ያስፈልገናል ማለት ነው። እንዲሁም ደግሞ ክር መሪ ወይም ደግሞ አውራጅ የሚያስፈልገን 130 አውራጅ ወይም ደግሞ ክር መሪ ያስፈልገናል። የሚሸጠው 225 ብር ነው ማለት ነው። እንዲሁም ደግሞ ማገር ማገር የሚሸጠው 125 ብር ነው ማለት ነው። አንድ ማገር ለቆርቆሮም፣ ለግርግዳም የሚሆን ማገር ማለት ነው። የሚያስፈልገን 200 ማገር። አሁን እዚህ ላይ የኔ ቤት ቤቱ 85 ቅጠል ነው የሚያስፈልገው እንደ በፊቱ ቢሆን ማለት ነው። አሁን ጠርቡ ሲፈልጡት አቅጥነውታል። ስለዚህ አራት መቶ ጠርብ መሆን አለበት ማለት ነው፣ ከሚያንስ ቢተርፍ ይሻላል። እናም ስለዚህ እንዲሁም ደግሞ ክርመሪው ወይም ደግሞ አውራጁ መቶ ሰላሳ ለእኔ ቤት የፈጀው መቶ አስራ አምስት ክርመሪ ወይም ደግሞ አውራጅ ነው ማለት ነው። እንዲሁም ደግሞ ማገር ማገር ለቆርቆሮም ለግድግዳም ሁለት መቶ ማገር ነው የሚያስፈልገው። ከዚህ ሁሉ ትንሽ ትንሽ ይተርፋል፣ ግን ቢተርፍም ደግሞ ወደፊት ኩሽና ምናምን ነገር እንደዛ መስራታችን ስለማይቀር ቢተርፍ ይጠቅማል እንጂ ምንም የሚጎዳው ነገር የለም። እና ስለዚህ አሁን ሂሳቡን አብረን ሲና ስላው አራት መቶ ጠርብ አንዱ ጠርብ ዘጠና ብር ሲሆን አራት መቶ በዘጠና ብር ሲባዛ ሰላሳ ስድስት ሺህ ይሆናል። እንዲሁም ደግሞ ክር መሪ ወይም ደግሞ አውራጅ 225 ብር አንዱ ሲሸጥ 225 ሲባዛ በ130 29250 ብር ይሆናል ማለት ነው። አሁን ደግሞ ማገር ማገር 125 ብር ነው የሚሸጠው። ስለዚህ 125ን በ200 ሲባዛ 25 ሺ ይሆናል ማለት ነው። ሁሉም ድምር ሆኖ የእንጨቱ ዋጋ ለ85 ቅጠል ቆርቆሮ የሚያስፈልገን 90250 ብር ነው ማለት ነው። 90250 ብር ያስፈልገናል ለ85 ቅጠል ቆርቆሮ። አሁን ከዚህ ውጭ የሚያስፈልጉ ነገሮች አሉ፣ ጥቅቅን ነገሮች። ያ ምንድን ነው? ለማስጫኛ ለማውረጃ፣ ያ ማለት ለመኪናና ለወዛደር ማለት ነው። ምክንያቱም መኪናውም ጭኖ ሲያመጣ ወዛደሮቹም ደግሞ ሲጭኑም ሲያወርዱም ብር ስለሚያስፈልግ፣ አሁን እዚህ ጋር ማድረግ ያለባችሁ ዘጠና ሺ ሁለት መቶ ሀምሳ ሺ ብር የእንጨቱ ዋጋ ከመጣ አስራ አምስት ሺ ብር የሚሆን ሀያ ሺ ብርም ብትጨምሩበት ሲተርፍ ማለት ነው ይተርፋል። ለወዛደርም ለመኪናም ይሆናል ማለት ነው። በቂ ነው እና ስለዚህ ይህንን ይመስላል ማለት ነው የእንጨቱ ዋጋ። ቤት ለመስራት ላሰባችሁ እህቶች ለ85 እቅጠል ቆርቆሮ፣ አሁን በቀጣይ የማቀርብላችሁ ቆርቆሮውንና ቢስማር ነው። ከዛ እንደዚሁ ደግሞ የቡለኬቱን ዋጋና የፌሮ ዋጋ እሰራላችኋለሁ ቪዲዮ ለብቻው ማለት ነው። አንዳንድ ጊዜ የቡለኬት ቤት መስራት የምንፈልግ እህቶች ስላለን ብሩን አወዳድረን አንድ ከሆነ የቡለኬት ቤት ፅድት ያለ ነው ቢሰራ ምንም እንትን የሚል ነገር የለውም። ሲያወትም ያምራል ግን ደግሞ ለጥንካሬ ይላሉ። አንዳንድ ጊዜ ዚ ሀገራችን እንጨትን የሚያክል ነገር የለም ይላሉ። ግን ለጽድት ለማለት ደግሞ ቡለኬትን የሚያክል ነገር የለም ያ እንግዲህ፣ ሁሉም የሚሆነው እንደ አቅማችን ነው። አቅማችሁን አይታችሁ፣ ከቡለኬቱና ከእንጨቱ አወዳድራችሁ፣ አመዛዝናችሁ እኛስ ይሄ ነው የሚሻለን ብላችሁ የምታስቡት እናንተ ናችሁ ማለት ነው። እንግዲህ ይህንን ይመስላል ቪዲዮ ውድ እህቶቼ ወንድሞቼ እንግዲህ ቪዲዮውን እንደነገርኳቸው ስትጀምሩ ላይክ እያደረጋችሁ ሸር ማድረግ የምትችሉም ደግሞ ሸር እያደረጋችሁ ተባበሩ በቅንነት ቅንነት ለራስ ነው ምንም የምትጎዱት ነገር የለም ማለት ነው ሀባይብ አስተያየት ካላችሁ ይሄ ይቀራል ብላችሁ የምትሉት ካለ ደግሞ ኮሜንት አስቀምጡልኝ ኢንሻላህ በጨዋ መልኩ እኔም ደግሞ መልሳለሁ ማለት ነው እሺ ውዶች ሰላም ሆኑልኝ አሰላሙ አለይኩም